አሰላሙ አለይኩም ወራሕመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የሀገሬ ልጆች ክርስቲያን ወገኖችም እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ዓለም ዳርቻ አላህ ስብሓን ወታላ ይጠብቅልኝ። ውዶቼ ላይክ ሸር እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ድረስ ማየታችሁን አትርሱ። እህቶቼ ወንድሞቼ ለምትሰጡኝ ማስተያየት አመሰግናለሁ። ጀዛክ አላህ ብያለሁ። አላህ በኸይረ ነገር ላይ የሚተዋወሱ ባሪያዎቹ ያድርገን። ባረክላሁ ፊክ። ዛሬ ይዤላቸው የመጣሁት ምንድን ነው ቁርአን አልገባ አይለን ምንም ሊገባን አልቻለም ላላችሁ እህቶች ይጠቅማል ብዬ ነው ይዤላቸው የመጣሁትኝ። እሱም ምንድን ነው ካላችሁ አራት ነገሮች ናቸው። እንሻላ እስከ መጨረሻው ድረስ ቪዲዮውን ተከታተሉ ላይክ ሼር ማድረጋችሁን አስቸርኪ ፊክ። አንደኛው ምንድን ነው ማወቅ ያለብን ነገር የአላህ ቁርአን ማለት ያላህ ስብሓን ቃል መሆኑን ማወቅ አለብን ማለት ነው። ለምን ብትሉ ያላህ ስብሓን ታላ ቃል መሆኑን በልባችን ካመንን ፍላጎታችን ለመቅራት ይጨምራል። እና የመጀመሪያው የአላህ ስብሓነሁ ወተዓላ ቃል መሆኑን ማወቅ አለብን፣ ልባችን ተነሳስቶ ወደ መቅራት እንዲገባ ማለት ነው። ኢንሻአላህ ሁለተኛው ደግሞ ምንድን ነው? ጓደኛ መምረጥ። ጓደኛ መምረጥ ስላችሁ አንድ ሁሉም ሰው የሚመስለው ጓደኛውን ነው ይባል የለም እና ጓደኛ መምረጥ አለብን። እኛ ጓደኛ አድርገን የምንይዘው ሰው ቁርአን ጋር ያለውን ግንኙነት ምን አይነት ነው የሚለውን ማወቅ አለብን። ለቁርአኑ ጉጉት ያለው ከሆነ የሚቀራ፣ የሚሰግድ ሁሌም ደግሞ ቁርአን እንድንቀራ የሚገፋፋንን ሰው መጠጋት ነው ያለብን። ከሱ ብዙ ኢልሞችን መቅሰም እንችላለን ማለት ነው። ግን ቁርአን የማይቀራ ግድ የለሽ የሆነ ሰው ጋር ጓደኛ ከያዝን በሀገራችን አህያ ጋር የዋለች ምን ተምራ መጣች ይባል የለ። ስለዚህ እኛ የምንመስለው ጓደኛችንን ነው፣ እና ጓደኛ መምረጥ አለብን ማለት ነው። ያ ጓደኛችን ቁርአን የሚወድ ቁርአንን የሚያከብር፣ ሁሌም ቁርአን ከእጁ የማይለየው አይነት ሰው ከሆነ እኛም የሱን ነው፣ እና የምንይዘው ጓደኛ መምረጥ ይኖርብናል ማለት ነው። ሶስተኛው ደግሞ ምንድነው ካላችሁም ዱአ ማድረግ ዱዓ ማድረግ አለብን። አላህ ስብሓን ወተዓላ እንዲያገራለን ለምኑኝ እኔ ቅርብ ነኝ ብሏል። አላህና እኛ በለመንነው ቁጥር እሱ ይቀርበናል፣ ዱዓችንን ይቀበለናል። ዱዓ ማድረግ አለብን። ቁርአኑ እንዲገባን አይምሯችንን እንዲከፈትልን ዱዓ እናድርግ። ከሸይጣን ጉትጎታ ምንድንርቅ ዱዓ ማድረግ አለብን ማለት ነው። ሌላውና ደግሞ የመጨረሻው ምንድን ነው? ከሌሎች ነገሮች መራቅ። ለምሳሌ ሙዚቃ የምንሰማ ልኖር እንችላለን። ከሙዚቃ መራቅ። እንደገና ደግሞ ሌሎች አልባልታ ቀልድ፣ ወሬ፣ ዝዝት ያለበት ወሬ ከጓደኞቻችን ጋር በእንደዚህ አይነት ሁኔታ ላይ ካለን ያንን ነገር ሙሉ በሙሉ መራቅ አለብን። ምክንያቱም ጥሩ ነገርና መጥፎ ነገር ባንድ አይሄድም። ወይ ጥሩ ነገር መውጣት አለበት ወይ መጥፎ ነገር መውጣት አለበት። ስለዚህ ከእንደዚህ አይነት ከአሉባልታ ነገሮች ሙዚቃ ከመስማት ከመጨፈርም ሊሆን ይችላል ከተለያዩ ነገሮች በግሩፕ ደግሞ ተከፍቶ ዝም ብሎ የማይጠቅም አሉባልታ ወሬዎችን እያወራን የምናሳልፍ እህቶች አለን እና እና ከዛ ከዛ ወጥተን ወጥተን የቁርአን ውጭ ላለን እህቶች የቁርአን ግሩፕ እየገባን በቁርአን ግሩፕ ለመቅራት መሞከር ከኛ የተሻለ የዲንል ኢስላም እውቀት ያለው ሰው ተጠግተን ከሱ እውቀቶችን መቅሰም አለብን። እና ይሄንን ነው ልላቸው የመጣሁትኝ። አላህ ስብሓነሁ ወተዓላ ሁላችንንም ያግራለን። የመጀመሪያው አያ ለነቢያችን ረሱል ሰለላሁ ዓለይሂ ወሰለም ሲወርድላቸው ኤቀራ ነው ያላቸው። ኤቀራ የሚለው አያ ነው የወረደላቸው። ኤቀራ ማለት አንብብ ማለት ነው። ስናነብ ስንቀራ ሁሉም ነገር ይገባናል ማለት ነው። ማንበብ ደግሞ ግዴታ ነው። ነገ የቂያም ቀን ስንቀሳቀስ አንድ ሰው ቁርአን በሀፈዘው ልክ ነው ጀነት የሚገባው ብለዋል። እና ቁርአን መቅራት ማንበብ ግዴታ መሆኑን ልባችን ማወቅ አለበት። እንደገና ደግሞ ልባችንን እንዲነሳሳልን ብዙ የሚያነሳሱ ነገሮች አሉ። እነዛን በማዳመጥ የኡስታዞችን የትላልቅ ሸሆችን ደአዋ ማዳመጥ፣ ቁርአን መቅራት ምን ያክል ትሩፋት እንዳለው ያንን ከሰማን፣ ኢንሻ አላሁ ተዓላ ልባችንም ይነሳሳል። አላህም እንዲጨምርልን በዱዓም እንትን ማለት መበርታት አለብን። አላህ ለሁላችንም ያግራለን። ዛሬ እንግዲህ ይሄን ይመስላል ቪዲዮዬ። ቪዲዮውን እስከ መጨረሻ ድረስ ማየታችሁን አትርሱ። ላይክ ሸር አድርጉ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወረህመቱላሂ ወበረካቱ።